ባህር ዳር ከተማን ተመራጭ ከተማ ማድረግ የሚያስችሉ የልማት ስራዎች እየተከናወኑ መሆኑን ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ በባህር ዳር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችና ሌሎች የመሰረተ ልማት ግንባታ ሂደቶችን ተዘዋውረው ተመልክተዋል። ዘመኑ ይርጋት ተጨማሪ ያለው። ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በግንባታ ላይ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። ርዕሰ መስተዳድሩ የባህር ዳር ከተማ የኮሪደር ልማት እንቅስቃሴ፣ የአስፓልት መንገድ ስራዎች እናም ሌሎች ከተማዋን የማስዋብ የስራ ሂደቶችን ነው የተመለከቱት። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት ጉብኝቱ በግንባታ ላይ ያሉ ፕሮጀክቶች ክረምቱ ከመግባቱ በፊት ስለመጠናቀቃቸው ማረጋገጥናም በቀሪ ጊዜያት በፍጥነት ፕሮጀክቶቹ እንዲጠናቀቁ ለማስቻል ነው ብለዋል። እየተከናወኑ ያሉ የመንገድ መሰረተ ልማቶችም ደረጃቸውን የጠበቁና ሁለገብ አገልግሎቶችን ለዜጎች ደራሽ የሚያደርጉ መሆናቸውን ተናግረዋል። በባሕር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ በበጀት አመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየን ያለ ነው። አሁን ያሉበት ደረጃ በተለይ ከኖምቶ ከመግባቱ በፊት በተሻለ ሁኔታ ስለመጠናቀቃቸው የማረጋገጥ ስራና የሚቀራቸውን ስራ የማወቅ በቀሪው ጊዜ ደግሞ መስራት ያለብን ስራ የመለየትና ክረምቱ ሳይመጣ መጠናቀቅ ያለባቸውን ስራዎች እንዲጠናቀቁ ርብርብ የማድረግ ስራ ነው እየሰራን ያለን ማለት ነው። እስካሁን ባየ ነው በጣም በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። እነዚህ ፕሮጀክቶች ሲጠናቀቁ በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኖሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። የልማት ስራዎች በቀጣይ ጊዜያትም ተጠናክሮ ይቀጥላል ያሉት ርዕሰ መስተዳድሩ በግንባታ ሂደት ይከሰት የነበረውን አንዱ ያለማውን ሌላው አፍርሶ የመስራት ችግር በማስቀረት በተናበበና ተመጋጋቢ የሆነ አሰራርን መከተል ትኩረት የተሰጠው ጉዳይ ነው ብለዋል። የሚከናወነው ልማት ባሕር ዳር ከተማን የሀገራችን ብሎም የአፍሪካ ተመራጭ ከተማ ለማድረግ የተያዘውን ራይ ለማሳካት አላማ ያደረገ ስለመሆኑም ነው የገለጹት። ይሄ የልማት እንቅስቃሴ በዚህ በጀት አመት ብቻ ሳይሆን በሚቀጥሉት አመታትም በጣም በተጠናከረ መንገድ ጥራቱን በጠበቀ መንገድ በየጊዜው የከተሞችን የደረጃ ከፍ በሚያደርግ መንገድ የመንገድ መሰረተ ልማት ስራዎች ይሰራሉ ማለት ነው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ የልማት እንቅስቃሴ ሳይሆን ተስማሚ፣ እርስ በራሳቸው ተስማምተው ተመጋግበው እንደሄዱ ነው የምናደርግ። ይሄ ባህር ዳር ከተማን የሀገራችን ተመራጭ ከተማ የአፍሪካ ተመራጭ ከተማ እንድትሆን ለማድረግ ያለመውን ርዕይ ለማሳካት የሚከናወን ነው ማለት ነው። የክልሉ መንግስት መሰል ልማቶችን ከባህር ዳር ከተማ ባሻገር በሌሎች ከተሞች እንዲስፋፋ በማድረግ ከተሞችን ውብ፣ ማራኪና ለነዋሪዎች ምቹ ለማድረግ እየተሰራ ነው ብለዋል። ርዕሰ መስተዳድሩ እንደ አማራ ክልል መንግስት ይሄ ስራ በሌሎች ከተሞችም እየተከናወነ ነው ያለ። ከሶስት ቀን በፊት የደሴን ተመልክቻለሁ። ደሴ ከተማ ላይ ከገብርኤል ቤተክርስቲያን እስከ መሀል ከተማ ድረስ ያለ ትልቅ ፕሮጀክት አለ። ይሄ በአግባቡ እየተከናወነ ነው ያለ። ተጨማሪ ድልድዮችን የሚጠይቅ ስራ አለው። ለማንኛውም በክረምቱ ከመግባቱ በፊት በቅልጥፍና እንዲሰራ እየተደረገ ነው ያለ። በተመሳሳይ ጎንደር ከተማም ከመሀል ከተማ ከአጼ ፋሲል አብያተ መንግስት ጀምሮ እስከ ኤርፖርት ድረስ እና ደግሞ በላይኛው በአዘዞ በኩል የሚሰራ መንገድ አለ። በከተማም ውስጥ ከስምንት በላይ የሚሆኑ ድልድዮች ይከናወና ይሰራሉ። እነዚህ በድምሩ ከተሞቻችንን ተወዳዳሪ፣ ተመራጭ፣ የቱሪስት የምርት፣ የአገልግሎት ከተማ እንዲሆኑ ለማድረግ ሰፊ ስራ እየሰራን ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂዮፖሊታን ከተሞችም ተመሳሳይ ስራ ይሰራል። ርዕሰ መስተዳድር አረጋ ከበደ የመጀመሪያው ዙር የኮሪደር ልማት ስራን ጨምሮ ከአለማ ዋተር ፍሮንት ያለን የሁለተኛ ዙር የኮሪደር ልማት ስራም ከአየር መንገድ ማርዳ ቀለም ፋብሪካ የባብተነሺዎች ሰብስቴሽን ያለን የ8.5 ኪሜ ያስ የአስፋልት መንገድ ከአዲሱ የአባይ ድልድይ ዘንዘልማና ከገብርኤል ኪዳነ ምረት መድረገነት አዲስ የአስፋልት መንገድ ስራዎችን ነው ተዘዋውሮ የተመለከቱት።